ሰላም ጤና ይስጥልኝ። ውድ የአራተኛ ክፍል ተማሪዎች መረጃ አያያዝ በምዕራፍ ስምንት ላይ ማተኮር ያለብን ቦታዎች ላይ እንወያያለን። በዚህ በምዕራፍ ስምንት ላይ መረጃ አያያዝ፣ መረጃ መያዝ ለምን ይጠቅማል የሚለውን ጽንሰ ሐሳብ ስንነጋገር በመጀመሪያ መረጃ ለተለያየ ነገር ልንይዝ እንችላለን ለምሳሌ ደን ስራ ለመስራት ስናቅድ የተለያዩ መረጃዎች ከሌሉን ወይም መከር ከሌለ ለዚህ ይህን ያክል፣ ለዚህ ይህን ያክል፣ ለዚህ ቁርስ ይህን ያክል እያል መረጃ ካልሰበሰብን ስራውን መስራት አንችልም። ከፍላ አድርገውና፣ ለምሳሌ አንድ የመንግስት አካል ለአንድ ወረዳ ወይንም ዞን ባጀት መታዊ ባጀት ሲልክ በመጀመሪያ መረጃ ነው። ለምሳሌ ኤክስ በተባለ ክልል ላይ ምን ያክል ትምህርት ቤቶች አሉ? ስለ ትምህርት ቤት እናውራና ማለት ነው። ምን ያክል ወረዳዎች አሉ በመጀመሪያ፣ ከዚያ ምን ያክል ትምህርት ቤቶች አሉ፣ ምን ያክል ይማሩበታል እና የመሳሰሉትን ከዚያስ በዚህ ዓመት ምን መጠገን ያለበት ነገር አለ? ምን መጨመር ያለበት ነገር አለ? ምን መስተካከል ያለበት ነገር አለ? የመንገድ ዝርጋታውስ በምን ያክል ደረጃ መስፋፋት አለበት? ትምህርት ቤቶች ሲሰሩ ምን ያክል የመንገድ ዝርጋታ መኖር አለበት? ምን ያክል ጠመኔ ያስፈልጋል? ምን ያክል መምህራን አሉ? ስንት ወንድ፣ ስንት ሴት እና የመሳሰሉትን ዳታ ከያዘ በኋላ በትምህርቱ ዘርፍ ኦኬ፣ ለዚህ ዓመት ይህን ያክል ገንዘብ ያስፈልጋል የሚለውን ይመደባል ማለት ነው። በአንድ ዳ ፖይንት ነጥብ ብቻ ነው አሁን የነገርኳችሁ። ስለ ሕክምናው ስትሄዱ ሌላ፣ ስለ መንገድ ዝርጋታው ስትሄዱ ሌላ ክፍል አለ እንግዲህ እና በጣም ላጥበውና ደግሞ ወደ እናንተ ስመጣ ትምህርት ቤት ውስጥ ስንት ወንድ ተማሪዎች አሉ? ስንት ሴት ተማሪዎች አሉ በትምህርት ቤቱ ውስጥ ለምን አስፈለገው? ወንድና ሴት፣ ለምሳሌ ስንት ሴት ተማሪዎች እንዳሉ ቢታወቅ ምናልባትም አንዳንድ ትምህርት ቤቶች እና ወረዳዎች ለሴት ልጆች የንጽህና መጠበቂያ ድጋፍ የሚያደርጉ ትምህርት ቤቶች አሉ። ስለዚህ ለእነሱ አንዳንድ ድጋፍ ለማድረግ ስንት የተመዘገቡ አሉ፣ ስንት እየተማሩ ያሉ አሉ፣ ስንት ያቋረጡ አሉ ስንት ወደሚቀጥለው ክፍል ያለፋሉ? ምን ያክል ጎበዝ ተማሪዎች አሉ? ምን ያክል መካከለኛ ተማሪዎች አሉ? እና የመሳሰሉትን ለመያዝ መረጃ፣ እነዚህ ሁሉ ሆኑ ያልኳችሁ መረጃ ይባላሉ። ማለት እነዚህን ጽንሰ ሐሳብ ከገባችሁ በቃ አሁን እዚህ ጋር የምትመለከቱት እንግዲህ በግራፍ መልኩ ሲቀመጥ ነው። እንደምታዩት ግራፍ በሚሰራበት ጊዜ ሁለት ዋና ዋና አክሲሶች አሉ። አንድ እንዲህ ቨርቲካል የሚቆም አንድ እንዲህ ሆሪዞንታሊ አግድም የሚቀመጥ መስመር አለ። አንዱ መስመር መረጃውን አንዱ መስመር ግራፉን የሚይዝ ይሆናል። ብዙ ጊዜ ግራፎቹ ሆሪዞንታል ባለው መስመር ላይ ይቀመጣሉ እንደምታያቸው። እና ግራፉ እንደተፈለገው ጉዳይ ነው የሚውለው። እንግዲህ አሁን በዚህ ላይ ለምሳሌ እነዚህ ወደ ላይ የምታዩ የዳታ ቁጥሮች ምንን ያሳያሉ? እና እነሱ መገለጽ አለባቸው። አሁን እንዲህ ህቺ ጽሁፍ ባትኖር ለምሳሌ ምን እንደሆነ ይሄ ዜሮ ሀያ አርባ ስልሰው እያለ መቶ መቶ ሀያ እያለ የሚሄደው ምን እንደሆነ አናውቅም። እና አንዱ ነገር እነዚህ መገለጫ መኖር አለበት ማለት ነው። የተማሪዎች ብዛትን ያሳያል ይለናል። በጣም ጥሩ ነገር ግን ይህቺ ጽሁፍ ባትኖር እድሜ ነው ቁመት ነው፣ የያመጡት ውጤት ነው አናውቅም። አሁን ግን ብዛታቸውን ያሳየናል። ስለዚህ ሆሪዞንታል አግድም ያለው ደግሞ ምንድን ነው? ምን እንድናቸው የስፖርት ውድድር የሚያደርጉ ተማሪዎች ናቸው። ስለዚህ የገና የእግር ኳስ፣ የቅርጫ ኳስ እና የገና ጨዋታ የሚጫወቱ እችን ግራፍ ስናይ ምን ያክል እንደሆኑ እናያለን። ዜሮ ሀያ አርባ ስልሳ ሰማንያ እያለ ያቀናል እና ሀያ ሀያ እየጨመረ ነው የሚሄደው በእያንዳንዱ ጋብ ላይ ስለዚህ መሀል ላይ የሚቀር ግራፍ ካለ የእነሱን ግማሹን እንወስዳለን ማለት ነው። ስለዚህ እዚህ ገና ተጫዋቾች ላይ ከሀያ አልፎ አርባንም አልፎ ስልሳ ላይ ግን አልደረሰም፣ እና እንደምታዩት ስንት እንደሆነ እንገምታለን ማለት ነው ሃምሳ ተማሪዎች እንዳሉ። የእግር ኳስ ደግሞ እንደዛ፣ የእግር ኳስም ተመሳሳይ ናቸው። የቅርጫት ኳስ ላይ ስንመጣ በደንብ እንመርከት እንግዲህ አርባናርፏል ስልሳ አልደረሰም። ነገር ግን መሀል ላይ ደግሞ አይደለም እቺ ማለት ነው መሀል ላይ አይደለችም። ሰው መሀል ላይ ቢሆን ኖሮ ሀምሳ እንደሆኑ እንረዳ ነበር ከሱም የወርዳር ስለዚህ የአምስት ኢንተርቫል አርባ አምስት እንደሆነ እንረዳለ እችም መስመር አንዷን መስመር ለምሳሌ በስልሳና በሰማኒያ መካከል በወስዳችሁ መሀል ላይ ከሆነ ስልሳና ሰማንያ መካከል ሰባ ብለን እንወስደዋለን። ከእሱ ከወረደ ደግሞ ስልሳ አምስት ከመስመሩ በላይ ከሆነ ከዚህ መስመር በላይ ሰባ አምስት እራሱ ላይ ከሆነ ሰማንያ በማለት እንዲከፋፍለ እናያለን። እና የቅርጫት ኳስ እንግዲህ አርባ አምስት ተማሪዎች እንዳሉ መረብ ኳስ ልክ መቶ ላይ እያሳየናል። የጠረጴዛ ኳስ ሀያ ላይ፣ ገበጣ ሰላሳ ላይ እንዲህ አድርገን እናነባለን። እሺ፣ ከማጠቃለያ መልመጃ ላይ የወሰድኩት ባር ግራፍ ማለት ምን ማለት ነው? ባር ግራፍ እንግዲህ አሁን ያየነው ግራፍ አይነት ነው። ሌሎች ግራፍ አይነቶችም ስላሉ ነው። የክብ ግራፍ የሚባል አለ፣ ቻርት ግራፍ። ስለዚህ አሁን ባር ግራፍ ይሄ ተጠቀምንበት ነው። ሌሎቹን ደግሞ በሌላ ክፍል እየጨመራችሁ ትማሩታላችሁ። ሁለተኛ ላይ መረጃን በባር ግራፍ ማስቀመጥ የሚሰጠው ጠቀሜታ ምንድን ነው? ለሚለው የሚሰጠን ጠቀሜታ በቀላሉ አሁን እዚህ ጋር ልመለስ። ለምሳሌ እንዲህ አይቶ አንድ ሰው በቀላሉ እንዲህ ተብሎ ለምሳሌ ገና የገና ጨዋታ የሚጫወቱ ይሄን አረፍተ ነገር የገና ጨዋታ የሚጫወቱ ሀምሳ ተማሪዎች እግር ኳስ የሚጫወቱ እንዲሁ ሀምሳ ተማሪዎች። እዚህ ጋር ግን እግር ኳስ ትንሽ ከፍ ትላለች መሰለኛል ከገና ትንሽ ረዘም ትላለች። ስለዚህ ገና ሀምሳ ከሆነ ሀምሳ አምስት እግር ኳስ ሐምሳ አምስት ነው ማለት ነው ሐምሳ አምስትሽ ሐምሳ አምስት ቅርጫት ኳስ የሚጫወቱ አርባ አምስት እየተባለ ተጽፎ ቢቀመጥ እና በዚህ መሰረት ቢቀመጥ በቀላሉ ለመረዳት እና ቀላል በሆነ መንገድ ለማየት አመችነው ነው። መረጃ እንዴት እንሰበስባለን? መረጃን ከሰዎች እንሰበስባለን። መረጃን ከቴክኖሎጂ እንሰበስባለን። መረጃን ከጋዜጣ እንሰበስባለን እና የተለያዩ እንግዲህ ጥናቶች አሉ። ወደ ላይ ረቀቅ ስንል የአፈር ጥናት፣ የቅርስ ጥናት፣ የአጽም ነባር ህንፃዎች፣ ነባር ወንዞች በማለት እየሰፋ ይሄዳል። መረጃን እንግዲህ በተለያየ መልኩ አሁን ለጊዜው እዚህ በቃ አንድ ትምህርት ቤት ውስጥ አትክልተኛ አለ። በየአመቱ አፕል ችግኝ በትምህርት ቤቱ ዙሪያ ይተክላል። ቀጥሎ ያለው ሰንጠረዥ አትክልተኛው ያን ያለፍኩት እንግዲህ እዚህ ጋር ስለምንገጸው ዳይሬክት አትክልተኛው በየአመቱ የተከላቸውን የአፕል ችግኞች ብዛት ያመለክታል ይላል። ሺ መረጃውን በመጠቀም ግራፍ ሳሉ። በስድስት አመት ሶስት ጠቅላላ የተተከሉ የአፕል ችግኞች ብዛት ስንት ነው? አቅድም ዓመተ ምሕረቱን እናስቀምጥ ወደ ላይ የችግኞች ብዛት የችግኞች ብዛት ሁለት ሺህ ስምንት ስምንት 2012 2013 እዚህ ጋር ደግሞ መቶ ብንጀምር መቶ መቶ ሀምሳ ሁለት መቶ ሁለት መቶ ሀምሳ ሦስት መቶ ሦስት መቶ ሀምሳ ከስንት ነው የጀመር? ከመቶ ሀምሳ ሀምሳ ኢንተር በላለ መቶ መቶ ሀምሳ ሁለት መቶ ሁለት ከሀምሳ ሦስት መቶ

እንችላለን ማለት ነው። ውድ ተማሪዎች በምዕራፍ 9 እንዲሁ አወያይ ነጥብ እስከመጣ ድረስ በሰላም ንገናኝ። መምህር መዋመር ነኝ ከማሚማት ሲቲዩብ